አንዳንድ ሀሳቦችን ወደ አህመድ ኑርዬ ልውሰድላችሁና ከዛ በኋላ ተጨማሪ ሀሳብ ካለ እናካፍላችኋለን እንሻአላ። ቪዲዮን ኮፒ፣ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አደርሱልን። ብስሚላህ ረህማን ራሂም አሰላሙ አሌይኩም ወረህመቱላሂ ወበረካቱ ክብራትና ክብራን አድማጭ ተመልካቾቻችን፣ እንግዲህ እንደሚታወቀው እንደ ሀገር ትናንት አንድ ወንድማችንን አጥተናል። ሙስሊሙማ ይህ ልጅ ማጣቱ በጣም ከባድ ነው ለሁላችንም ሀዘን ነው ሀዘኑ የጋራችን ነው ይበልጥ ደግሞ ሀዘኑን ከባድ የሚያደርገው ሩጠው ያልጨረሱ ተምረው ያልጨረሱ አራት ልጆች አሉት በተለይ ደግሞ የመጨረሻው ገና ስምንት ዘጠኝ ወሩ እና ቦታው ላይ ነው የምንገኘው ንገኘው አልহামዱሊላህ ሁኔታ ኔታ ሁላችሁም አዝናቸዋል አለም ላይ ትልቅ እንቅስቃሴን የተደረገው ትናንትም ከትናንት ወደ አምኛ ሀዘን ላይ ነበር። እንደ ዋሪዳ ቅስቀሳውንም አይተናል። እና አሁንም ቢሆን ዛሬ እዛው ደሴ ከነ መሐመድ ሰይድ ቤት ነው ያለ ነው። ልጆቹም እዚህ ነው ያሉት። ባለቤቱም፣ ወንድሞቹም፣ ሁሉም ሁሉንም ዲስከስ አድርገን አውርተን ከባለቤቱም ከባለቤቷ ወንድም ጋር አውርተን ምን መደረግ አለበት የሚለውን ነገር ሀሳብ ተለዋውጠን የደረስንበት ደረጃ አለና እሱን ለእናንተ አለም ላይ ለምትገኙ ለመሐመድ ሰሄድ ወዳጆች፣ ለወንድሞቹ፣ ለእህቶቹ፣ ለሁሉም ማስተላለፍ ስላለብን ነው ኢጃዛ ፍቃድ አግኝተናል። እነዚህ ህጻን ልጆች ገና ሩጦ ያልጠግቡ ህጻናቶች ያልተማሩ ነገ ከነገ ወዳ እንደሚጠይቋት እናውቃለን። በርግጥ ላሁን ላይሰማቸው ይችላል። አባታችን የትን ያለው ሊሉ ይችላሉና ግን ደግሞ ነገሮቹ ተመቻችተው ተስተካክለው ከኖሩ ቢያንስ ሀዘኑ እነዚህ የቲሞች ሀዘኑ የኛም ሸክም ይቀለናል ብለን ስላሰብን ያሰብነው ነው። ሐሳብ አለና እንደሚታወቀው ወንድማችን መሐመድ ሰይድ ሙስሊሙ ማህበረሰብ በማገልገል ላይ ዲኑ ላይ ያተኮረ ነውና ዱንያ ላይ ደከም ያለ ነው። ቤትም የለውም ተከራይቶ ነው የሚኖረውና ቢያንስ እኛ ተረባርበን እነዚህን ህፃናቶች ሳይሰማቸው ከኪራይ ቤት ውጡ ግቡ ሳይባሉ የራሳቸው የሆነ ቤት መኖር አለበት ብለን ስላሰብን፣ እናንተም አታሳፍሩንም፣ እኛም በጋራ ተረባርበን ኢንሻአላህ ኃላፊነቱን እንወጣለን። ኢጃዛ ፈቃድ አግኝተናል። ትናንት በተለያየ አቅጣጫ እየተንቀሳቀሱ ያሉ ወንድሞቻችን እንደ ሀገር አሉ። እነ አብዱራህም አህመድ፣ እነ ነጃህ ሚዲያ፣ እነ አህመድ ወሎ ደሴ፣ የተለያዩ ወንድሞቻችን ብዙ እንቅስቃሴ አድርገዋል። አልሀምዱሊላህ አሁንም እንዳይበርድ ማድረጋቸው ጥሩ ነው፣ ግን ደግሞ ዛሬ ማታ ሁለት ሰዓት ተኩል ላይ ሁላችንም በጋራ አሁንን ኢንሻአላህ የተወሰነ ውሳኔ አለ። እሱ እስኪሞላልን ሞላልን ድረስ ተረባርበን ይህን ነገር መጠለያ እንዲያገኙ የምናደርግበት እድል እንፈጥራለን። እሁን እናደርገዋለን እንሻላ እውን ካደረግነው በኋላ ደግሞ በአጭር ጊዜ ውስጥ የተገዛውን ቤት ደግሞ ለእናንተ እናሳያችኋለን፣ ወደ እናንተ እናቀርባለን። ዛሬ ያው የመክፈቻ ንግግር ነው ያደረግነው። መሀል ላይ እየደረስንበትንም እናሳውቃችኋለን። መጨረሻ ላይ ደግሞ የገዛ ነውም እናሳውቃችኋለን። እስኪ ኡስታዝ ሰይድን ደግሞ ወደሳቸው ልምራችሁና አንዳንድ ሀሳብ ሐሳብ እንዲሰጧችሁ አደርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ትልቁ ጉዳይ ትልቁ ተነስቷል። ኢንሻአላህ ማታ ሁለት ሰዓት ማለት ነው ሁለት ተኩል ላይ ሁላችንም ሁሉም በያለበት ርብርብ አድርገን የታሰበውን ነገር እንዲሳካ ሁላችንም የበኩላችንን እናድርግ ነው ኢንሻአላህ እንጠብቃችኋለን ይዝንላ መርሀባ የወንድማችን ትልቅ አማና ነው ጥሎብን የሄደው ልጆች ነው ጥሎብን የሄደው እኛ እንደ ወንድም ኃላፊነት አለብን። ልጆቹን እንደ አባት መንከባከብ አለብን። ምናልባት ያው ልጅ ያላችሁ ሰዎች ታውቁታላችሁ። ስሜቱ በጣም ከባድ ነው። ጥሎብን የሄደው ኃላፊነት ሸክሙ በጣም ቀላል አይደለም፣ እጅግ በጣም ከባድ ነው። ሁላችሁም እንድትረባረቡ፣ ሁላችሁም የሱንም ሩህ እንድታስደስቱ፣ አላህ ጋም ትልቅ ምንዳ እንድታገኙ የቲም ልጆቹን አብረን ሆነን በጋራ እናሳድግ ዓላማችን እንደምናሳካ ተስፋለን። ኢንሻአላ እንደተባለው ሁለት ተኩል ላይ ሁላችሁም እንዳትቀሩ። ኢንሻአላ በአብዱራሂም እና በነጃ ሚዲያ ላይ ገቢ ማሰባሰብ ይደረጋል። እንዲሁም በእኔ ቲክቶክ አካውንት እንገባለን። ኢንሻአላ አደራችሁን፣ አደራችሁን፣ አደራችሁን።